ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ስፖርታዊ መረጃችን ደግሞ ስለ ሁጎ ኢኬቲኬ አጠር ያለ ባዮግራፊና ስለ ተጫዋቹ አጠቃላይ ያለውን ቁጥራዊ መረጃ ወደ እናንተ ይዘን መጥተናል። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንደ ሁል ጊዜ ሁሉ አብሮነታችሁ እንድታሳዩን በትህትና እንጠይቃችኋለን። ሁጎ ኢኬቲኬ ሁጎ ኢኬቲኬ እንግዲህ በኢንትራ ፍራንክፈርት የሚጫወት የፈረንሳይ ኢንተርናሽናል ተጫዋች ነው። በጁን 20 2002 ዓ.ም የተወለደ ተጫዋች ሲሆን በአሁን ሰዓት እንግዲህ ለቡንደስሊጋው ክለብ ለኢንትራ ፍራንክፈርት በመጫወት ላይ ይገኛል። ወደ ክለብ ኬሬሩ ስንመጣ እንግዲህ ሁጎ ኢኬቲኬ የመጀመሪያ ፕሮፌሽናል ኮንትራቱን በ2020 ዓመተ ምህረት በጁላይ 12 ለፈረንሳዩ ስታድ ሬምስ ሬምስ ለሚባለው ለፈረንሳይ ክለብ የፈረመ ሲሆን በ2021 ዓመተ ምህረት ደግሞ ለዴንማርክ ክለብ በውሰት ተሰጥቶ ተጫውቶ ነበር። እንግዲህ በ2022 ዓ.ም ኒውካስል በሳውዲ ኢንቨስትመንት ግሩፕ እጅ እንደተጠቀለለ ይህንን ተጫዋች እጅግ በጥብቅ ሲፈልገው የነበረ ሲሆን፣ ነገር ግን ልጁ በጊዜ ወደ ኒውካስል ዩናይትድ የመሄድ ፍላጎት ስላልነበረው ዝውውሩ አልተሳካም ነበረ። በጁላይ 16 2022 ዓ.ም እንግዲህ የመግዛት አማራጭ ባለው የረጅም ጊዜ የውሰት ውል ፒኤስጂ ተጫዋቹን አስፈርሞታል እንግዲህ የ የውሰት ውሉን ቋሚ ለማድረግ እና ተጫዋቹን በቋሚነት ለማስፈረም አጠቃላይ 35 ሚሊዮን ዩሮ ፓኬጅ ያለው ክፍያ ነበረው። በጊዜው ፒኤስጂ ከስታድ ድሬምስ ጋር በተፈራረመው ውል መሰረት ማለት ነው። እንግዲህ በ2024 ዓ.ም ተመረት ፌብሩዋሪ 1 የቡንደስሊጋውን ክለብ ኢንትራ ፍራንክፈርትን በመቀላቀል ለአንድ ዓመት የውሰት ውል በመቀላቀል የመግዛት አማራጭ ባለው የውሰት የውሰቱን ኢንትራፍራንክፈርቶችን ተቀላቅሎ እንግዲህ ሁጎ ኢኬቲኬ የአንድ አመት ምርጥ የሚባል ቆይታ አድርጓል። ከዛም በኋላ እንግዲህ የኢንትራፍራንክፈርቶች የልጁን አቋም በማየት ውሉን ቋሚ ያደርገውለታል። እንግዲህ ከፒኤስጂ ጋር በነበራቸው ውል 16.5 ሚሊዮን ዩሮ በመክፈል እስከ 2029 ድረስ በቋሚነት እንግዲህ ኢንትራፍራንክፈርቶች አስፈርመውታል ማለት ነው። ወደ ኬሪየር ስታቶቹ ስንመጣ ሁጎ ኢኬቲኬ ለሬምስ በ26 ጨዋታ 10 ጎል ያስቆጠረ ሲሆን ወደ PSG በመሄድ ያልተሳካ ጊዜን አሳልፏል። ለPSG በ26 ጨዋታ 3 ጎል ብቻ ነው ማስቆጠር የቻለው። ከዛም በኋላ PSGዎች ወደ ኢንትራፍራንክፈርት ለአንድ አመት የውሰት ውል ከላኩት በኋላ ኢንትራፍራንክፈርቶችም ደግሞ አንድ አመት ፐርፎርማንሱን አይተው ውሉን 16.5 ሚሊዮን ዩሮ በመክፈል ቋሚ ካደረጉለት በኋላ በአጠቃላይ በ47 4 ጨዋታዎች አስራ ዘጠኝ ጎሎችን አግብቶላቸዋል ማለት ነው። እንግዲህ ሁጎ ኢኬቲኬ ጠንካራ የሚባሉት ወይም በሌሎች ክለቦች እንዲፈለግ ያደረገው ጠንካራ ኳሊቲው ምንድነው? ወደሚለው ወደ ጠንካራ ኳሊቲዎቹ ስንመጣ ሁጎ ኢኬቲኬ እንግዲህ እንደሚታወቀው ቨርሳታይል የሆነ ተጫዋች ነው። በድሪብሊንግ አቢሊቲው፣ በፈጣን ሩጫው እንዲሁም ከኳስ ውጪ ባለው ምርጥ እንቅስቃሴ በጣም የሚታወቅ ተጫዋች ነው። ከዚህ በተጨማሪ በአንድ ላንድ ግንኙነትና በፍጥነት ከተከላካዮች ጀርባ በሚያደርገው አደገኛ ሩጫ ዲፌንሲቭ ላይን ላይ በሚፈጥረው አደገኛ የሆነ ሩጫ እንግዲህ ሁጎ ኢኬቲኬ በዚህ በጣም የሚታወቅ ነው። እንግዲህ የተከላካዮችን ጀርባ ማጥቃት የሚወድ አይነት ተጫዋች ነው። ወደ ጎሎቹ ስንመጣ እንግዲህ በቡንደስሊጋ 15 ጎሎችን ያስቆጠረ ሲሆን ባለፈው አመት በዘጠና ደቂቃ ውስጥ በአቨሬጅ 0.52 ጎሎችን ያስቆጥራል ማለት ነው። ወደ አሲስት በምንመጣበት ሰዓት ሁጎ ኢኬቲኬ በአጠቃላይ ባለፈው ዓመት ስምንት አሲስቶችን ያደረገ ሲሆን አጠቃላይ 23 የጎል አስተዋጽኦ ወይም ጎል ኢንቮልቭመንት አለው። ያ ማለት ጎል ሲደመር አሲስት ማለት ነው። ወደ ኤክስጂዎቹ በምንመጣበት ጊዜ እንግዲህ ሁጎ ኢኬቲኬ ነን ፔላኒቲ ኤክስጂው ፐር 90 ሚኒት ዜሮ ነጥብ ሀምሳ ሁለት ሲሆን ይሄ የሚያሳየው ስትሮንግ ኦፌንሲቭ ኮንትሪቢሽን እንዳለው ነው ማለት ነው። ወደ ሌሎች ኖተብል ወደሆኑ ስታቶቹ ስንመጣ እንግዲህ ሀይ ነምበር ኦፍ ሹት አለው ሀይ ነምበር ኦፍ ሹቱ አጠቃላይ መቶ አስራ ሰባት ነው። ጉድ ሹት ኦንታርጌቱ አርባ ሰባት ነጥብ አንድ ፐርሰንት ነው። ክሬኤት ፌር ነምበር ኦፍ ቻንሱ አጠቃላይ አራት መቶ ሰባ ሰባት የጎል እድሎችን ፈጥሯል ማለት ነው። ወደ ድሪብሊንግ ችሎታው ስንመጣ እንግዲህ ድሪብሊንግ ሰክሰስ ሬቱ አርባ ስድስት ፐርሰንት ነው። አጠቃላይ ኦቨሮል የሆነውን የሁጎን ኢኬቲኬ እንቅስቃሴ ስንመለከት እንግዲህ ሁጎ ኢኬቲኬ ሃይሊ ኢፌክቲቭ አታኪንግ ፕሌየር ነው። ለኢንትራፍራንክፈርቶች በአጠቃላይ በኦቨሮል ኦፌንሲቭ አውትፑት ላይ ትልቅ አስተዋጽኦ ያበረከተላቸው ተጫዋች ነው። እንግዲህ እንግዲህ ሁጎ ኢኬቲኬ በአሁኑ ሰዓት እንግዲህ ኢንትራፍራንክፈርቶችን በክለባቸው ሲያሳየውን አመርቂ አቋም ተከትሎ ተጫዋቹ ላይ እንግዲህ ከፍ ያለ ዋጋ ለጥፎበታል። ሁጎ ኢኬቲኬ ምን አይነት የጨዋታ ስታይል ይመቸዋል ወደሚለው ሐሳብ ስንመጣ ደግሞ ዳይናሚክ አታኪንግ ስታይል ኦፍ ፕሌይ ተጫዋቹ እጅግ የሚመቸው አይነት ተጫዋች ነው። ኪዩክ ትራንዚሽን ይመቸዋል። ፍሉድ የሆነ ፉትቦል ይመቸዋል። ስለዚህ ዳይናሚክ አታኪንግ ስታይል ኦፍ ፉትቦል ለሚጫወት ኪውክ ትራንዚሽን ለሚጫወት ፍሉድ የሆነ ፉትቦል ለሚጫወት ቡድን ሁጎ ኢኬቲኬ እጅግ ተስማሚ ተጫዋች ነው። ቨርሳታይሊቲው ኤንድ አዳፕተቢሊቲው ደግሞ በተለያዩ የአጨዋወት መንገዶች ውስጥ ፊት አድርጎ እንዲጫወትና ከብዙ የአሰልጣኞች ታክቲክ ጋር ተግባብቶ እንዲዋሃድ ያደርገዋል ማለት ነው ለሊንክ አፕ ፕሌይ ቻንስ ክሬሽን ጉድ ፓሲንግ አቢሊቲ ያለው ስለዚህ ለሊንክ አፕ ፕሌ በደንብ መጫወት የሚችል ልጅ ነው። ቻንስክሬት ማድረግ የሚችል ነው። ፓሲንግ አቢሊቲው በጣም ጉድ ነው። ስለዚህ ለሌሎች ለቡድን ጓደኞቹ ሰፋ ያሉ የጎል እድሎችን መፍጠር ይችላል ማለት ነው። ሌላኛው የሁጎ ኢኬቲኬ ሲዩተብል የሆነው አሪፍ ኳሊቲው ቦል ኬሪንግ አቢሊቲው በጣም አሪፍ ነው። ይሄ ደግሞ ምንድን ነው፣ ተከላካዮችን ለመሳብ አመች ያደርግለታል። ስለዚህ ተከላካዮቹን ሲስብ ደግሞ ሌሎች ክፍተቶችን ለቡድን ጓደኞቹ መፍጠር ይችላል ማለት ነው። ሹቲንግ ኤንድ ፊኒሺንግ አቢሊቲውን በምንመለከትበት ሰዓት በጣም ጥሩ ጨራሽ አጥቂ ሆኖ እናገኘዋለን። በተለያየ የአጫወት መንገድ ለሚከተሉ ቡድኖች ለምሳሌ ፖሴሽን ቤዝድ ስታይል ኦፍ ፉትቦል ለሚጫወት፣ ካውንተር አታክ ስታይል ኦፍ ፉትቦል ለሚጫወት ቡድን ሁጎ ኢኬቲኬ እጅግ በጣም ተስማሚ ተጫዋች ነው። ምክንያቱም ዲው ቱ ሂዝ ቨርሳታይሊቲ ኤንድ ስኪል ሴቱ ማለት ነው ሁለገብ ተጫዋች በመሆኑና ያለው ስኪል ሴት ለፖሴሽን ቤዝድ ፉትቦል እንዲሁም ደግሞ ለካውንተር አታክ ፉትቦልም ተስማሚ ተጫዋች ያደርገዋል ማለት ነው። ስለዚህ ፖሴሽን ቤዝድ ለሚጫወቱ እግር ኳስ ቡድኖችም እንዲሁም ደግሞ በካውንተር አታክ ለሚጫወቱ እግር ኳስ ቡድኖችም ሁጎ ኢኬቲኬ ተስማሚ የሚባል ኳሊቲ ያለው ቨርሳታይሊቲው እና ስኪል ሴቱ ጅግ በጣም ቆንጆ ስለሆነ ማለት ነው። ሁጎ ኢኬቲኬ ለምሳሌ በየትኛው ክለብ ውስጥ ገብቶ ቢጫወት ፊት ያደርጋል የሚለውን ነገር ስናይ ደግሞ እንግዲህ እንደ ማንቸስተር ዩናይትድ እና አርሰናል ላሉ ክለቦች እጅግ በጣም ተስማሚ ተጫዋች ሆኖ እናገኘዋለን። እንግዲህ እነኚህ ሁለት ክለቦች በኪዩ ትራንዚሽን እና በፍሉድ አታኪንግ ፉትቦል የሚጫወቱ ቡድኖች ናቸው። ኤሊትል ቢት አርሰናል ፖሴሽን ቤዝድ ፉትቦል የሚጫወት ነው። ነገር ግን ማንቸስተር ዩናይትድ በባለፉት አመታቶች እንዲሁም በሰር አሌክስ ፈርጉሰን ዘመን በኩዊክ ትራንዚሽን እና በፍሉድ አታኪንግ ፉትቦል የሚጫወት ቡድን ስለሆነ በተለይ ለማንቸስተር ዩናይትድ እጅግ በጣም ተስማሚ ተጫዋች ነው። እንግዲህ ውድ አድማጮቻችን በቅርብ ጊዜ ውስጥ ባለፉት አንድ ሳምንት እና ሁለት ሳምንት ጊዜ ውስጥ እንግዲህ የቪክተር የኮሬዥን ዝውውር እንደማያሳኩት የተረዱት ማንቸስተር ዩናይትዶች ወደ ኢንትራፍራንክፈርቱ ተጫዋች ወደ ሁጎ ኢኬቲኬ ፊታቸውን በማዞር ኢኬቲኬን ማስፈረም ስለሚቻልበት ሁኔታ እንግዲህ ከኢንትራፍራንክፈርቶች ጋር ግንኙነት ፈጥረዋል እንዲሁም ከወኪሉም ጋር ግንኙነት ፈጥረዋል። ኢንትራ ፍራንክፈርቶች እንግዲህ ልጁ ላይ ከፍ ያለ ዋጋ ለጥፈውበታል። መቶ ሚሊዮን ዩሮ እየጠየቁ ነው የሚገኙት። እንግዲህ መቶ ሚሊዮን ዩሮ ዩናይትድ ይከፍላል ተብሎ ባይታሰብም ከስልሳ እስከ ሰባ ሚሊዮን ዩሮ የተጫዋቹን ዝውውር ማጠናቀቅ እንደሚችል ያምናል። እንግዲህ ማንቸስተር ዩናይትዶች ክርስቶፈል ቪቬል የሚባል ስካውቲንግ ቡድናቸውን የሚመራ እንግዲህ አንድ ሰው ቀጥረዋል። ይሄ ክርስቶፈል ቪቬል ኢንትራክ ፍራንክፈርትን በዚህ ሰዓት በስፖርቲንግ ዳይሬክተርነት እየመራ ከሚገኘው ሰው ጋር እጅግ በጣም የጠበቀ ወዳጅነት እንዳለው እና ከዚህ በፊት አርቢ ሌብዚንግ ላይ አብረው እንደሰሩ ይታወቃል። ስለዚህ ክርስቶፈል ቪቬል እንግዲህ የኢንትራ ፍራንክፈርቶች የሁጎ ኢኬቲኬን ዋጋ ቀንሰው ለማንቸስተር ዩናይትዶች እንዲሸጡላቸው እንግዲህ ሊያግባባቸው ይችላል ተብሎ ይጠበቃል። ከዚህ በተጨማሪም ደግሞ ዩናይትዶች ከልጁ ጋር ያለውን ፐርሶናል ኮሚኒኬሽንም ችግር አይሆንባቸውም ምክንያቱም ኢንትራ ፍራንክፈርቶች በገዛ በራሳቸው ቴሌቪዥን ጣቢያ ላይ ኢንተርቪው ሲያደርጉት ከልጅነት ጀምሮ እየደገፍከው ያደግከው ክለብ የትኛው ክለብ ነው ተብሎ ሲጠየቅ እንግዲህ የልጅነት ክለቤ እኔ ማንቸስተር ዩናይትድ ነው በማለት መልሷል። ስለዚህ ልጁ ፐርሰናሊ ከልጅነቱም ዩናይትድን እየደገፈ ስላደገ ከልጁ ጋር ያለውን ፐርሰናል አንዳንድ የግል ጥቅማ ጥቅሞችን መጨረስ ይችላሉ። ትልቁ ዲል ግን ከኢንትራ ፍራንክፈርት ጋር የሚደረገው ዲል ነው። እንግዲህ ኢንትራ ፍራንክፈርቶች የተጫዋቹን ዋጋ ቀንሰው ሁጎ ኢኬቲኬን ለዩናይትዶች አሳልፈው ይሰጣሉ ወይስ እንዴት ነው በዛ አቋማቸው ይቀጥላሉ የሚባለውን ነገር እንግዲህ ወደፊት በዝውውር መስኮቱ ላይ የምንመለከተው ነው። እንግዲህ ይህንን ተጫዋች በሊቨርፑል፣ ቼልሲዎች፣ ሌሎች ትላልቅ የአውሮፓ ክለቦችን ቢፈልጉትም ነገር ግን ቢልድ የተባለው ታማኝ የጀርመን ጋዜጣ ለዚህ ልጅ ጥያቄ ፕራክቲካል የሆነ ጥያቄ ይዞ የመጣ ወይም ደግሞ ኢንትራ ፍራንክ ፍራንክፈርቶችን ደፈር ብሎ ሄዶ ስለ ሁጎ ኢኬቲኬን ማስፈረም ስለሚቻልበት ሁኔታ ያጠየቀ ተጫዋች ብቸኛ ቡድን ማንቸስተር ዩናይትድ እንደሆነ እንግዲህ ቢልድ የተባለው ጋዜጣ ዘግበዋል። ስለዚህ ማንቸስተር ዩናይትዶች እንግዲህ የቪክተር ኦስሜን እና የቪክተር ዮኮሬጅ ዝውውር የማይሳካላቸው ከሆነ በእርግጠኝነት ሁጎ ኢኬቲኬን ለማስፈረም የሚቻላቸውን ሁሉ እንደሚያደርጉ ይጠበቃል። እንግዲህ ተጫዋቹም እንደሚታየው እንግዲህ ስታቱ እንደሚያመለክተው ስፔሻሊ እንደ ዩናይትድ ላለ ቡድን እጅግ በጣም ተስማሚ ኳሊቲ ያለው ተጫዋች ነው። ዩናይትዶች የዚህ ልጅ ዝውውር ከምን ያደርሱታል የሚለውን ነገር እንግዲህ ወደፊት በዝውውር መስኮት ላይ እየተከታተልን ለእናንተ እናደርሳቸዋለን። እንግዲህ ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን እንደ ሁል ጊዜ አብሯችሁን አብሮነታችሁን እንድታሳዩን በትትና እንጠይቃለን። በሌላ ጊዜ ደግሞ በዝውውር ገበያው ላይ በአውሮፓ ክለቦች እየተፈለጉ ያሉ ፕሮፋይላቸውን እንደዚህ ይዘን መተን ከቁጥሮች ጋር እያወዳደርን የልጆቹን አጠቃላይ ስታይሎ ፉትቦል እንግዲህ ክላሪፋይ እናደርግላቸዋለን። ስለነበረን ቆይታ እናመሰግናለን። መልካም ጊዜ